ሰበር ዜና፣ አሜሪካ እጅ ብቻ ያለው ኒውክለር አውዳሚ ሀያል ቦምብ እስራኤል እጅ ሊገባ ነው። ኢራን ጉዷ ፈላም ኢያቶላህ አንፈራም ቢሎም፣ ትራምፕ ግን እኔ መወስነውን ማንም አያውቅም እያሉ ነው። ውዲህ ደግሞ መቀሌ የገቡት የፋኖ ወታደሮች ሌላ ትኩሳት ፈጥረዋል። በጉዳይ ላይ ፋኖ ዝምታውን ሰብሯል። አሜሪካ እጅ ብቻ የሚገኘውን ኒውክለር አውዳሚ ቦምብ እስራኤል እጅ ሊገባ ከጫፍ ደርሷል። የአሜሪካ ወደ ጦርነቱ የምግባት ጉዳይ ያበቃለት መስሏል። ብሉምበርግ ትራምፕ በቀጣይ ቀናት ይህን ቦምብ ተጠቅመው የኢራን ኒውክለር ጣቢያዎችን ሊመቱ ይችላሉ ሲል ዘግቧል። መሬት ሰርስሮ የሚገባው የዓለማችን ትልቁ ኒውክለር ያልሆነ ምሽግ ደርማሹ ቦምብ እንደተፈራው የሚተኮስ ከሆነ ኢራንን ክፉኛ እንደሚጎዳት ተፈርቷል። ሌላ በኩል አያቶላ ጦርነቱ ተጀምሯል ሲሉ በይፋ ከተናገሩ በኋላ ኢራን ከባባድ ጥቃቶችን እየፈጸመች ነው። በሀይፋ እስራኤላውያን ከከተማ ለቀው እየወጡ ነው። ቴል አቪቭም ጋዛን እየመሰለች ነው። በኢራን እስራኤል ጦርነት ያሉ አዳዲስ እውነቶችንና መሬት ሰርስሮ ኒውክለርስ ስለሚደረም ሰው የአሜሪካ ኃያል ቦምብ የተመለከተ ዘገባ ይዘናል። መቀሌ የታዩት የፋኖ ወታደሮች ጉዳይ ከሰሞኑ መነጋገሪያ ሆኖ ከርሟል። የፋኖ ናቸው የተባሉት ታጣቂዎች እንዴት ትግራይ ሊገቡ ቻሉ በሚል ጥያቄን ፈጥሮ ቆይቷል። በጉዳዩ ላይ ፋኖ አዲስ መረጃ አጋርቷል። ትሰሙታላችሁ። በሱዳን ካልቡርሃን ጦር ጋር ወግነው ስለሚዋጉት የህወሀት ታጣቂዎች አንድ አስደንጋጭ መረጃ ወጥቷል። የህወሀት ከፍተኛ ጀነራሎች አንድን የህወሀት ወታደር በ1300 ዶላር እየሸጡ እንደሚገኙም ታውቋል። ጀነራሎቹ የትግራይ ታጣቂዎችን በመሸጥ ጉዳይ ካልቡርሃን ጋር ሚስጥራዊ ሰነድ መፈራረማቸውም ተነግሯል። በጉዳዩ ላይ የተሰማውን አዲስ መረጃ እናጋራቸዋለን ይመስልልን ውድ የአንዳፍታ ሚዲያ ብስቦች ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ ከአንዳፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል አብራችሁን ትቆዩ ዘንድ ግብዣችን ነው ሁለት ቤት ለገዛ አንድ ቤት በነጻ ይህ ዕድል እንዳያልፈው 40% በሶስት አመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ 20 አመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸው ዲኤምሲ ሪልስቴት ቀድመው ለሚመጡ እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅድመ ክፍያ ብቻ ማለትም ከ488 ሺህ ብር ጀምሮ መክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሪ ሜትር አማራጭ ማግኘት ይችላሉ። ይፍጠኑ ይፍጠኑ! ውስን ቤቶች ብቻ ቀርተውናል። ዲኤምሲ ሪል ስቴት። መካከለኛው ምስራቅ በባሩድ ጢስ ተጥለቅልቋል። የሚሳኤል ተኩስ ብልጭታዎች ከቀጠናው ሰማይ ስር እንደ ዲምላይት በስፋት እየታዩ ነው። ይህም የሆነው ኢራንና እስራኤል በሚያስወነጭፏቸው ሚሳኤሎች ሳቢያ ነው። አንድ ሳምንቱን በደፈነው የሁለቱ ሀገራት ጦርነት ወደ ሌላ ምዕራፍ እየተሻገረ ነው። አሁን ደግሞ አሜሪካ በሙሉ አቁማ ወደ ጦርነቱ ልትገባ እንደምትችል እየተሰማ ነው። ትራምፕ ፈራ ተባ ማለታቸውን አቁመው ጓዛቸውን ጠቅልለው ኢራን ላይ ሊዘምቱ ቆርጠዋል። ብሉምበርግ ዛሬ ባስነበበው ዘገባ ትራምፕ በሚቀጥሉት ጥቂት ቀናት ወይም ሰዓታት የኢራንን የኒውክለር ጣቢያዎችን ለመምታት ወስነዋል። ብሉምበርግ ይህን ዘገባ ባወጣ ከደቂቃዎች በኋላ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕን ሲያወድሱና እሱ ሁሌም የእስራኤል አጋር ነው በማለት አሞካሽተዋል። ትራምፕ የኢራንን የኒውክለር ምሽጎች የሚመቱ ከሆነ የኒውክለር ማብላዊዎችን መምታት የሚችለው የአሜሪካው አስፈሪ ቦምብ ብቻ ነው። ይህ ቦምብ አሜሪካ እጅ ብቻ የሚገኝ ሲሆን ጂቢዩ 57 ኤ ቢ የሚል ስያሜ ያለው ይህ እስካሁን ጥቅም ላይ ያልዋለው ቦምብ ደግሞ የሚገኘው በአሜሪካ እጅ ብቻ ነው። እስራኤልም ይህንን መሳሪያ እንድትጠቀም እስካሁን የአሜሪካን ይሁንታ አላገኘችም። ሆኖም ትራምፕ የኢራንን በኒውክለር ማብላያዎች የሚመቱ ከሆነ ይህን ሀያል ቦምብ ለመጀመሪያ ጊዜ መጠቀማቸው አይቀሬ ነው። የኢራንን ከምድር በታች የተገነቡ የኒውክለር ተቋማትን ለመምታት የሚችለው መሳሪያ አንድ ብቻ ነው። ይኸውም ጂቢዩ 57 ኤ ወይም ቢ ቦምብ ነው። ኢላማውን አነጣጥሮ መምታት የሚችል 13600 ኪሎ ግራም የሚመዝነው ይህ ቦምብ የኢራንን የምድር ውስጥ የኒውክለር ኃይል ማበልጸጊያን የሆነውን ፎርዶን ደርምሶ ሊገባ ይችላል። ፎርዶ የኒውክለር ተቋም ከተራሮች ስር ከመሬት በታች የተገነባ የኒውክለር ጦር መሳሪያ ማምረቻ ነው። የአሜሪካ መንግሥት እንደሚለው ጂቢዩ 57 ኤ ቢ በጥልቀት የተቀበሩና የተጠናከሩ ጉድጓዶችን እና ዋሻዎችን ሰርስሮ በመግባት የማጥቃት አቅም ያለው መሳሪያ ነው። ስድስት ሜትሮች ርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎ ይታመናል። እዚህ በተጨማሪም ብዙ ቦምቦችን መበተን የሚችል ሲሆን፣ በእያንዳንዱ ፍንዳታም ተጨማሪ ጥልቀትን እየሰረሰረ ይገባል። በቦይኒንግ የተሰራው ይህ ኤምኦፒ ቦምብ ለውጊያ ጥቅም ላይ ውሎ አያውቅም፤ ነገር ግን በኒው ሜክሲኮ ግዛት የአሜሪካ ወታደራዊ መሳሪያዎች መሞከሪያ ላይ ተፈትሿል። በአውሮፓውያኑ 2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለውና የቦምቦች ሁሉ እናት ተብሎ ከተንቆልባበሰው 9800 ኪሎ ግራም ከሚመዝነው ማሲቭ ኦርዲናንስ ኤር ብላስት ቦምብ የበለጠ ኃይለኛ ነው። የዩናይትድ ኪንግደም ብራይድ ፎርድ ዩኒቨርሲቲ የሰላም ጥናት ፕሮፌሰር የሆኑት ፖል ሮጀርስ የአሜሪካ አየር ኃይል ከኤምኦኤቢ ጋር ተመሳሳይ መጠን ያላቸውን የጦር መሳሪያዎችን ለመስራት ከፍተኛ ጥረት አድርጓል። ነገር ግን ፈንጂው በጣም ጠንካራ በሆነ የብረት መያዣ ውስጥ የታቀፈ ነው። ውጤቱም ጂቪዩ 57 ኤ ኤም ቢ ሆነ ብለዋል። በአሁኑ ጊዜ ዩኤስቢ ሁለት ስፕሪት ወይም ስትሊዝ ቦምብ ተብሎ የሚታወቀው አውሮፕላን ብቻ ኤምኦፒን ለመሸከም ፕሮግራም ተደርጓል። ፎርዶ ከናታንስ ቀጥሎ የኢራን ሁለተኛው የኒኩለር ማበልጸጊያ ተቋም ነው። ከቴራን በስተደቡብ ምዕራብ 95 ኪሎ ሜትር ርቀት ላይ በምትገኘው በቆም ከተማ አቅራቢያ ካለ ተራራ በታች ተገንብቷል። ግንባታው እንደ አውሮፓውያን አቆጣጠር በ2006 አካባቢ እንደተጀመረ ይታመናል። ተቋሙ በ2009 የጀመ ሲሆን በዚያው ዓመት ቴራን መኖሩን በይፋ ተናግራለች። ፎርዶ 80 ሜትሮች ጥልቀት ላይ በአፈርና በድንጋይ ተሸፍኖ የተገነባ እንደሆነ የሚገመት ሲሆን በተጨማሪ በኢራንና በሩሲያ ከምድር ወደ አየር በሚወነጨፍ ሚሳኤል እንደሚጠበቅ ተነግሯል። በአውሮፓውያኑ መጋቢት 2023 ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ወደ 83.7 በመቶ ጥራት ያላቸው የበለጸጉ የዩራኒየም ቅንጣቶችን በቦታው አግኝቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የከፈተው የከፈቱት ጥቃት አላማ ለእስራኤል የህልውና ስጋት ናቸው ያሏቸውን የሚሳይልና የኒውክሊየር መርሃ ግብሯን ማስወገድ ነው ብለዋል። የእስራኤል ባለስልጣናትም ፎርዶ የዚህ ዓላማ አካል እንደሆነ ተናግረዋል። በአሜሪካ የእስራኤል አምባሳደር ይቼይል ሌተር አርብ ዕለት ለፎክስ ኒውስ ይህ አጠቃላይ ኦፕሬሽን ፎርዶን በማጥፋት መጠናቀቅ አለበት ሲሉ ተናግረዋል። ነገር ግን እስራኤል ኤምኦፒ ቦምብን በራሷ የመጠቀም አቅም የላትም። ዩናይትድ ስቴትስ ደግሞ ያለ ቀጥተኛ ተሳትፏ እንድትጠቀም ልትፈቅድላት አትችል ችልም ብለዋል ፕሮፌሰር ሮጀርስ በእርግጥ እስራኤላውያን ራሳቸው እንዲያደርጉት አንፈቅድም እስራኤልም ደግሞ ይህን ያህል ሰርጎ መግባት የሚችል መሳሪያም የላትም ዩናይትድ ስቴትስ ይህን ቦምብ የምትጠቀም ከሆነ በአብዛኛው የሚወሰነው የትራምፕ አስተዳደር ተሳትፎን ለማሳደግ ባለው ፍላጎት ነው ብለዋል በሱዳን ካል ብርሃን ጦር ወግነው ነው ስለሚዋጉት የህወት ታጣቂዎች አንድ አስደንጋጭ መረጃ ወጥቷል የህዋት ከፍተኛ ጄኔራሎች አንድን የህዋት ወታደር በ1300 ዶላር እየሸጡ እንደሚገኙም ታውቋል። ጄኔራሎቹ የትግራይ ታጣቂዎችን በመሸጥ ጉዳይ ከአልቡርሃን ጋር ምስጢራዊ ሰነድ መፈራረማቸውም ተነግሯል። የሱዳን እየተካሄደ ባለው አስከፊ የእርስ በርስ ጦርነት የህዋት ታጣቂዎች በስፋት እየተሳተፉ እንደሚገኙ መረጃዎች ያመላክታሉ። ፈጥኖ ደራሽ ኃይሉም የህዋትን ታጣቂዎች ከአልቡርሃን ጋር ወግነው እየወጉኝ ነው ሲል በቅርቡ ክስ ማቅረቡ ይታወሳል። ዛሬ ደግሞ ትግራይ ሄራልድ በጉዳዩ ላይ ተጨማሪ ዝርዝር መረጃዎችን ይዞ ወጥቷል። ዜና ምንጩ አዲስ ባወጣው የምርመራ ዘገባ በጭምጭምታ ሲሰማ የነበረውን የህዋት ተዋጊዎች በሱዳን ጦርነት መሳተፍ በተጨባጭ መረጃ አረጋግጧል። የህዋት ጀኔራሎች ከሱዳን ጦር መሪ አል ቡርሃን ጋር ባደረጉት ምስጢራዊ ስምምነት ለአንድ ተዋጊ 1300 ዶላር እየተቀበሉ ለተዋጊዎች የሚከፍሉት በወር 200 ዶላር ነው ተብሏል። የአርሚ ሰባ ተዋጊዎች የተሰማሩት በምስራቃዊ ሱዳን ክፍል በሚገኙ የጦር ግንባሮች መሆኑን ዘገባው አመላክቷል። አንድ ስማቸውን እንዲጠቀስ ያልፈለጉ የአፍሪካ ቀንድ ዲፕሎማት ለዜና ምንጩ ሲናገሩ ይህንን የሱዳን ውስጣዊ ጉዳይ ነው ልንለው አንችልም። የህዋት ጦር ተሳትፎን አደገኛነት ተናግረዋል። ምክንያቱም የህዋት ኃይሎች በሱዳን ጦርነት ውስጥ እየተሳተፉ መሆኑን ከተረጋገጠ ግጭቱን ከማባባስ አልፎ ቅጥናዊ ትርምስ ለመፍጠር በር ይከፍታል ብለዋል። አርሚ ሰባይ ጀነራል አልቡርሃንን ቅጥረኛ ሆኖ እንዲሰማራ መደረጉ በሁለቱ ኃይሎች መካከል የጠበቀ ግንኙነት መኖሩን አመላካች ተደርጎ ተወስዷል። የህዋት ወታደራዊ አመራሮች ከእያንዳንዱ ተዋጊ በየወሩ 1100 ዶላር የድልላ ገንዘብ የሚሰበስቡት ሁኔታ አደባባይ መውጣቱ እያነጋገረ ነው። የሰብአዊ መብት ተሟጋች ድርጅቶች በሱዳን ስደተኛ ካምፖች ውስጥ የሚገኙ የትግራይ ተወላጅ ስደተኞች በብዛት እየጠፉ መሆናቸውን ያወሳው ዘገባው ይህ ደግሞ ከአርሚ ሰባ ጋር እንደሚገናኝ አስታውቋል። ወጣቶቹ ስደተኞች ሐሰተኛ የስራ እድል ቃል እየተገባላቸው ወይንም በግዳጅ አርሚ ሰባን እየተቀላቀሉ ለመሆናቸው ይህ ማሳያ እንደሚሆንም ጠቅሷል። በከሰላ የሚገኙ አንድ የእርዳታ ድርጅት ሰራተኛ ሲናገሩ እነዚህ ወጣቶች ወደ ሞት ቀጠና ከተማ ውስጥ እየሄዱ ነው ማለታቸውን ዘገባው አስረድቷል። የህወሓት ጀነራሎችና የአልቡርሃን ግንኙነት ከቅጥረኛ ተዋጊ ኪራይ እየዘለለ መሆኑን ዘገባው አመላክቷል። በስምምነቱ መሰረት በምስራቅ ሱዳንና በሰሜናዊ ኢትዮጵያ መካከል ሚስጥራዊ የሎጂስቲክ መስመሮች የተዘረጉ ሲሆን፣ የገንዘብ ልውውጥ የሚከናወነው ግን በኢትዮጵያ ፌዴራል መዋቅሮች በኩል ነው ተብሏል። የአልቡርሃን ተቀናቃኝ የፈጥኖ ደራሻ ኃይል አዛዥ ጀነራል መሐመድ ሀምዳል ዳግሎ ህወሓት ቅጥረኛ ተዋጊ ከማቅረብ እስከ ወታደራዊ ስልጠና ከአልቡርሃን ጋር ተሰልፎ እየወጋኝ ነው በማለት መክሰሱ ይታወቃል ይታወሳል። ህወሓት በፈጥኖ ደራሽ ኃይሉ የሚቀርብበትን ክስ ቢያስተባብልም ቅጥረኛ ተዋጊዎቹ ግን በግንባር ላይ እያሉ ራሳቸውን አጋልጠዋል። ሱዳን የሰፈረው የህወሓት ኃይል በጀኔራል አልቡርሃን ይሁንታና ድጋፍ ራሱን አደራጅቶ ወደ ወልቃይ ሰብሮ ለመግባት ቀን እየጠበቀ መሆኑ ይነገራል። መቀሌ የታዩት የፋኖ ወታደሮች ጉዳይ ከሰሞኑ መነጋገሪያ ሆኖ ከርሟል። የፋኖ ናቸው የተባሉት ታጣቂዎች እንዴት ትግራይ ሊገቡ ቻሉ በሚል ጥያቄን ፈጥሮ ቆይቷል። በጉዳዩ ላይ ፋኖ አዲስ መረጃ አጋርተዋል። ሰሞኑ ራሳቸውን የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና አባል አድርገው መቀሌ ላይ የታዩት ወጣቶች ጉዳይ አነጋጋሪ ሆኖ ነው የሰነበተው። ወጣቶቹ አፋ ወሎ ቀጠናን ወክለው መቀሌ እንደተገኙ በመግለጽ ከህወሓት ተዋጊዎች ጋር በጋራ በመሆን በተንቀሳቃሽ ምስል መልዕክትን አሰራጭተዋል። አባላት የሚመራውና ራሱን የአማራ ፋኖ ብሔራዊ ኃይል ወይንም አፋባ ብሎ የሚጠራው ቡድን በጉዳዩ ላይ በሰጠው ማብራሪያ መቀሌ የተገኙት ወጣቶች እንደተባለው በአሁኑ ወቅት የፋኖ አባል አይደሉም ብሏል። ወጣቶቹ ከሰሞኑ በመቀሌ ሰማዕታት ሐውልት ስር ቆመው ራሳቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ዘውብል አምባ ክፍለ ጦር አባል አድርገው አቅርበዋል። ይሁን እንጂ ወጣቶቹ እንደተባለው በአሁኑ ወቅት በፋኖ እንቅስቃሴ ውስጥ የሌሉና ትግሉን ከርተው ከወጡ ከአንድ ዓመት በላይ ሆኗቸዋል ሲል አስተባብሏል።